ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የመጋቢት 22 2017 ዓ.ም ተመረተ መረጃዎችን ይዘንላችሁ ቀርበናል። በጨለማ ክፍል መታሰሩን የገለጸው የኢቢኤስ ጋዜጠኛና የዛሬውን ችሎት ጨምሮ ኢዜማና ባለስልጣናትን ስላወዛገበው የሕፃናት አሰቃቂ ግድያ፣ የአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ ጋር የተያያዘ መረጃ፣ አቶ ጌታቸው ረዳ ያስተላለፉት ጠንከር ያለ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ከተደረገ በኋላ ያለውን ሁኔታ በሚመለከት ያደረጉትን ንግግር እናስደምጣችኋለን። አብራችሁን ቆዩ። የፌዴራል ከፍተኛ ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸው አለው ባላቸው አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የ14 ቀናት የምርመራ የጊዜ ቀጠሮ ፈቀደ። ባለፈው አርብ ፍርድ ቤት ከቀረቡ የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው አቶ ቶማስ ደመቀ ከእስር ተለቋል ተብሏል። የአቶ ደመቀን ከእስር መለቀቅ ከፖሊስ የምርመራ ምዝገባ መረዳቱን የገለጸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ነው። ችሎቱ የኢቢኤስ ሰራተኞች የተካተቱበት የስምንት ተጠርጣሪዎችን ጉዳይ መመልከት የጀመረው ባለፈው አርብ መጋቢት 19 2017 ነበር። የፌዴራል ፖሊስ ለችሎቱ ባቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ላይ በተጠርጣሪዎቹ ላይ እያካሄደ ያለውን ምርመራ በሰውና በሰነድ ማስረጃ በስፋት ለማጣራት የአስራ አራት ቀናት የጊዜ ቀጠሮ ጠይቆ ነበር። ፍርድ ቤቱ በጉዳዩ ላይ በዛሬው ዕለት ብይን ለመስጠት ቀጠሮ ከመስጠቱ አስቀድሞ የፖሊስ ጅምር የምርመራ መዝገብ እንዲቀርብለት ትዕዛዝ ሰጥቶ ነበር። ችሎቱ ዛሬ ሰኞ መጋቢት ሃያው ዕለት ከሰዓት በነበረው ውሎ ተጠርጣሪዎቹን በሽብር ወንጀል ለመጠርጠር አመላካች የሆኑ ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁ ብለዋል። የተጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና እና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ በተጨማሪነት ጠቅሷል። ሆኖም ተጠርጣሪዎቹ ፈጽመዋቸዋል የተባሉ የወንጀል ድርጊቶች ሊያስጠረጥሩ የሚችለው በዚህ አዋጅ መሰረት እንደሆነ የቀረበውን መከራከሪያ ፍርድ ቤቱ የህግ አግባብ የሌለው መሆኑን በመጥቀስ አለመቀበሉን ገልጿል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቀሳቸው ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊ ነው በሚል ጠበቆች ያቀረቡትን መከራከሪያም ችሎቱ በተመሳሳይ ውድቅ አድርጓል። ችሎቱ ተጠርጣሪዎቹ በጠበቆቻቸው በኩል ባቀረቡት የዋስትና መብት ይከበርልን ጥያቄ ላይ ተመሳሳይ ውሳኔ አስተላልፏል። ፍርድ ቤቱ የዋስትና ጥያቄውን ያልተቀበለው ተጠርጣሪዎች በዋስ ቢለቀቁ የማስረጃ ማሰባሰብ የምርመራ ሂደቱን በማደናቀፍ ውጤት እንዳይገኝ ሊያደርጉ ይችላሉ የሚል ድምዳሜ ላይ በመድረሱ መሆኑን አስረድቷል። የሽብር ወንጀል ምርመራ ውስብስብነት አጠያያቂ አለመሆኑን የገለጸው ችሎቱ በዚህ ምክንያት ተጠርጣሪዎቹ በእስር ቆይተው ምርመራው ሊከናወን ይገባል ሲልም በይኗል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀናት የምርመራ ማጣሪያ ጊዜ የፈቀደው ተጠርጣሪዎቹ ከተገያዙበት ቀን ጀምሮ እንደሆነ ገልጾ ለሚያዚያ 3 2017 ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት የዛሬውን ውሎውን ከማጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ትእዛዝ ሰጥቷል። ጋዜጠኛ ታሪኩ በአርቡ የችሎት ውሎ ፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳ አቤቱታውን ለፍርድ ቤቱ አሰምቶ ነበር። ይህንን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤቱ ትእዛዝ የሰጠው ለኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ የሰብአዊ መብት ጥሰት መፈጸም አለመፈጸሙን እንዲሁም ማን ነው የፈጸመው የሚለውን በስፍራው በመገኘት ጉብኝት አድርጎ ካጣራ በኋላና ሪፖርቱን በመጪው ቀጠሮ እንዲያቀርብ ችሎቱ ትእዛዝ ሰጥቷል። ከሰዓት በኋላ በተካሄደው የችሎት ውሎ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገንን ጨምሮ ሰባት ተጠርጣሪዎች በአካል ተገኝተው ሂደቱን ተከታትለዋል። ከነዚህ ተጠርጣሪዎች ውስጥ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነቢዩ ጦ መልሳንና የጣቢያው የፕሮግራም ዳይሬክተር ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀና ረዳት የፕሮግራም አዘጋጇ ህሊና ታረቀኝ ይገኙበታል። ባለፈው አርብ በነበረው ችሎት የብርቱካን ተመስገን ሐሰተኛ ታሪክ ተላልፎበታል የተባለው ዶክመንተሪ ቀረጻ ሲከናወን በእረፍት ላይ እንደነበር የተገለጸው የኢቢኤስ የካሜራ ባለሙያ ቶማስ በከሳቱ የፍርድ ቤት ውሎ አልቀረበም። ዛሬ ጠዋት በተመሳሳይ ችሎት በተካሄደ ሌላ የፍርድ ቤት ውሎ ተጨማሪ አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የምርመራ የጊዜ ቀጠሮ ተጠይቆባቸዋል የፌዴራል ፖሊስ በተመሳሳይ የሽብር ወንጀል እንደጠረጠራቸው በመግለጽ የአስራአራት ቀናት የጊዜ ቀጠሮ የጠየቀባቸው የኢቢኤስ ቴሌቪዥን ጣቢያ የፕሮግራም ስራ አስኪያጇ ቅድስት ጌታቸው፣ የስቱዲዮ ስራ አስኪያጁ አቶ ግርማ ተፈራ፣ የኤዲቲንግ ሱፐርቫይዘሩ አቶ ሄኖክ አባተ እና ኤዲተሩ አቶ ሀብታሙ አለማየሁ ናቸው። ጠዋት ፍርድ ቤት ከቀረቡት ከአራቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ጋር ሌሎች ሶስት ተጠርጣሪዎች በተመሳሳይ መዝገብ የጊዜ ቀጠሮ ተጠይቆባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የወንጀል ችሎት ፖሊስ ያቀረበውን የጊዜ ቀጠሮ መርምሮ ብይን ለመስጠት ለነገ ማክሰኞ መጋቢት 23 2017 ተለዋጭ ቀጠሮ ሰጥቷል። ዘገባው የኢትዮጵያ ኢንሳይደር ነው። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ህጻናት ባለፈው ቅዳሜ በአሰቃቂ ሁኔታ መገደላቸውን የወረዳው የጸጥታ ኃላፊዎች ገለጹልኝ ሲል ዶች ቬሌ የሚከተለውን ዘግቧል። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብሏል። ህይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የአራትና የሰባት ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜኮታ ለዶች ቬሌ ገልጸዋል። ሕጻናቱ ላይ የተፈጸመው ጥቃት ዘግናኝ፣ ከሰብአዊነት ያፈነገጠና አረመንያዊ ነው ያሉት አቶ ኮሜ፣ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ እርምታ ከፍተዋል። ነገር ግን በሕይወቱ ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሰዋል ብለዋል። በአሁኑ ወቅት የጋሞ ዞን እና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እየተደረገ እንደሚገኝ የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ገልጸዋል። እስካሁን ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ መሆኑንም የጠቀሱት ኃላፊው ሌሎች ተጠርጣሪዎችን ለመያዝ እየተሰራ ይገኛል። ድርጊቱን የፈጸሙት ከመዋቅር ጥያቄ ጋር በተያያዘ በአካባቢው ታጥቀው የሚንቀሳቀሱ ቡድኖች ናቸው ብለዋል። በወረዳው በአሰቃቂ ሁኔታ የተገደሉት ሁለቱ ህጻናት አሟሟት የአርባ ምንጭ ዙሪያ ወረዳ መስተዳደር እና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ውዝግብ ውስጥ ከጥቷል። ውዝግቡ የተነሳው የወረዳው መስተዳደር ከድርጊቱ ጀርባ የኢዜማ ጽንፈኛ አባላት እጅ አለበት ማለቱን ተከትሎ ነው። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት የህፃናቱን ግድያ አስመልክቶ ባወጣው መግለጫ ድርጊቱን የፈጸሙት ጽንፈኛ ሲል የጠራቸው የኢዜማ ፓርቲ አባላትና አመራሮች ናቸው ብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በወረዳው መንግስት ኮሚኒኬሽን የስም ማጥፋት ዘመቻ ተከፍቶብኛል ሲል ዛሬ ባወጣው መግለጫ ምላሽ ሰጥቷል። ወረዳው ወንጀሉን በህጋዊ መንገድ መመርመር ሲገባው ወደ ጅምላ ፍረጃ ገብቷል ሲሉ ነው የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኘ ወርቅ ለዶቼ ቬሌ የተናገሩት። በ2013 ዓ ም በተደረገው ምርጫ ኢዜማ በአካባቢው የገዢውን ፓርቲ ጩ በማሸነፍ የህዝብ ተወካዮች ምክር ቤት መቀመጫ ማግኘቱን ያስታወሱት ዶክተር ሙሉ ዓለም ከዚያን ጊዜ ጀምሮ በአባላቶቻችንና በደጋፊዎቻችን ላይ ጫና እየተደረገ ይገኛል፣ በሰበብ አስባቡ የማሰር ሁኔታም ይስተዋላል ብለዋል። በኢዜማ የቅሬታ መግለጫ ዙሪያ ምላሽና ማብራሪያ እንዲሰጡ በዶች ቤሌ የተጠየቁት የምንጭ ዙሪያ ወረዳ መንግስት ኮሚኒኬሽን ጽፈት ቤት ኃላፊ አቶ ሶፎኒያስቲቶስ ኢዜማ የራሱ ራእይና ማኒፌስቶ ያለው ተፎካካሪ ፓርቲ መሆኑን በመጥቀስ ነገር ግን በዜሴ አካባቢ የሚገኙ አባላቱና አመራሮች ከፓርቲው ሰላማዊ መሪ ውጪ እየተንቀሳቀሱ ይገኛሉ። ባለፈው ምርጫ ድምፅ ከሰጣችሁን የዜሴ ማህበረሰብ የራሱን ወረዳ እንዲመሰርት እናደርጋለን ሲሉ በነበረው የነበረውን አሁን በአካባቢው ትርምስ በመፍጠር ለማስፈጸም እየሰሩ ይገኛሉ። የቅዳሜውን ግድያ የፈጸሙት ታጥቀው በዙሪያው በሚገኙ ጫካዎች ውስጥ የመሸጉ በስም የሚታወቁ የዚሁ ፓርቲ አባላት ናቸው። መንግስት የወረዳውን ሰላም የመጠበቅና በፓርቲ ሽፋን ወንጀል የፈጸሙ ግለሰቦችን በሕግ ለመጠየቅ እየሰራ ይገኛል ብለዋል። መላው የትግራይ ወጣቶች መሬታቸውን ከሽፍቶች ጠብቁ ሲሉ አቶ ጌታቸው ረዳ መልእክት አስተላለፉ። ከአዲስ አድማስ ጋዜጣ የተገኘው አቶ ጌታቸው በትግርኛ ቋንቋ ያስተላለፉት መልእክት ትርጉም የሚከተለው ነው። ባለፉት ሀያ ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት ሁለት ዓመታት የተበተበው ሴራ የመጨረሻ ጡዘት ወይም ምዕራፍ ላይ መድረሱን ያመላክታል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው። በመጀመሪያ ተቆጣጥሬያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል ዋነኛ ትኩረቱን በመቀሌ ሀድነት በሽሬ በታች ቀራሮ በአክሱም በማይጨውና ባዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል። ያገኘውን መሬት ለመከፋፈል እና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስ እና የትግራይን ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለ ሀብታሞችም ገንዘባችሁ ቁም ነገር ላይ መዋሉን አረግ ባለ ሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ ላይ እየተመላለሰ ስልጣን ይገባኛል እና አጽድቆልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከበ ማለት እየተማለደ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነ ገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየሶስት ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ብለዋል አቶ ጌታቸው። የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አሳወቀ። ይህን ያሳወቀው ትላንት በመቀሌ በተካሄደው የኢድ ሶላት ወቅት ነው። ምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን፣ አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርና ህዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው የሃይማኖት እኩልነትና የመማር መብትን የሚጻረር ነው ያሉ ሲሆን፣ ምክር ቤቱ ጉዳዩን በህግ እንዲት እየተከታተለው እንደሚገኝ አመልክተዋል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊውና ሃይማኖታዊውን የአልነጃሺ መስጂድ በማልማት የቱሪስቶች መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት መጠናቀቁ ተነግሯል። ዘገባው የቲግቫ ኢትዮጵያ ነው። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ መረቱ የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት በእጅጉ ተሻሽሏል አሉ። አቶ ማሞ ያስተላለፉትን መልእክት ቀጥለን እናስደምጣችኋለን። የኢትዮጵያ ብሔራዊ ባንክ የተረጋጋ የዋጋና የውጭ ምንዛሪ ሁኔታን የማረጋገጥ ቁልፍ ኃላፊነቱን ከመወጣት ጎን ለጎን የውጭ ምንዛሪ አስተዳደር ማሻሻን አስመልክቶ እንደ አስፈላጊነቱ ለህዝቡና ለገበያ ተዋናዮች መረጃና መግለጫ ሲሰጥ መቆየቱ ይታወቃል። ከዚህ አኳያ በአሁኑ ወቅት በውጭ ምንዛሪ አስተዳደር ረገድ በህብረተሰቡ፣ በንግድ ማህበረሰቡና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝበናል። እነዚህም ብዥታዎች ማስተካከል አስፈላጊና ወቅታዊ ሆኖ አግኝተነዋል። የኢትዮጵያ ብሔራዊ ባንክ ከረጅም ዓመታት በኋላ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ያደረገው ሐምሌ 22 2016 እንደነበረ ይታወቃል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት የተሸጋገረ ሲሆን የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓት እንዲኖር በማድረግና ገበያን በማረጋገት ላይ እንዲያተኩር ሆኗል። ይህ ታሪካዊ የውጭ ምንዛሬ አስተዳደር ማሻሻያ ከተደረገ በኋላ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየው የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለ እና የውጭ ምንዛሬ ፍሰቱም እየጨመረ ይገኛል። ከሁሉም በላይ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት በእጅጉ ተሻሽሏል። ለምሳሌ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ወይም ኢንተርናሽናል ሪዘርቭ ከመሻሻያው ወዲህ ባሉት ዘጠኝ ወራት ከ200 ፐርሰንት በላይ ያደገ ሲሆን የያዝነው በጀት ዓመት ሊጠናቀቅ ሶስት ወራት እየቀሩት እቅዱን ማሳካት ተችሏል። በበጀት ዓመት መጨረሻም ከእቅዱ በላይ እንደሚሆን ተገምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን የተረጋጋና የኢኮኖሚ እድገትን የሚደግፍ መሆኑን ለማረጋገጥ እንዲሁም የውጭ ምንዛሬ አስተዳደር የተቀላጠፈ ግልጽና ተአማኒ ለማድረግ ይረዳ ዘንድ እንደየ ሁኔታው ትክክለኛ መረጃ ለህዝብና ለገበያ ተዋናዮች የመስጠት ኃላፊነት አለበት። ከዚህ አኳያ የተወሰኑ ነጥቦችን ማንሳት እፈልጋለሁ። አንድ፣ ብሔራዊ ባንክ በዛሬ ዕለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈፃፀምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈፃፀም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። ሁለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሪ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሪ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሪ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሪ ፍላጎት በማገናዘብ ይሆናል። ሶስተኛ የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የሕግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጠሱ ግለሰቦች የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ የማቋቋሚያ አዋጅ መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። አራተኛ፣ ህጋዊ ፍቃድ ያላቸው የኋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ከእነዚህ የኋላ ኩባንያዎች ውጪ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ ህብረተሰቡ ተገንዝቦ ራሱን ከአደጋ ስጋት ከመጭበርበርና ከስርቆት እንዲጠብቅ አጥብቀን እናሳስባለን። እንደ ሁኔታውም በየሀገሩ ያሉ ህጋዊ የኋላ ኩባንያዎችን ስም ዝርዝር ይፋ የምናደርግ ይሆናል። በመጨረሻም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ማሻሻያውን ስኬታማና ውጤታማ ለማድረግ የቅርብ ክትትልና ቁጥጥር እንደሚያደርግ በማረጋገጥ መላው የንግድና የኢንቨስትመንት ማህበረሰብ በተረጋጋ ሁኔታና ያለምንም ስጋት የንግድና የቢዝነስ ስራቸውን እንዲያከናውኑ እናሳስባለን። አመሰግናለሁ። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።